እግራችሁ ለሚሰነጣጠቅ እጃችሁ ደግሞ ድርቅ ለሚል ለብዙ ነገር ይሆናል። ይሄ ማስክ ማለት ነው። በጣም ተወዱታላችሁ። ሞክሩት ማለት ነው። ወዶችዬ እኔ ብዙን ሰዓት የምጠቀመው ነው። በተለይ እንደዚህ ቁማችሁ ለምትውሉ እግራችሁን እንደዚህ ስታሹት የሆነ ረሃ ነው የምትሆኑት። ስራችሁን ስትጨርሱ እጃችሁም እንደዚህ በተለይ ሙጥባህ የምትሰሩ እቃ ምናምን የምናጥብበት ጓንት በተለይ ብዙ ሰዓት የማትጠቀሙ እና ሀሪፍ ነው። እጃችሁ እንደዚህ ድርቅ እንዳይል እንዳይሻክር ይሆናል ማለት ነው። ወደ አሰራሩ እንሂድ ማለት ነው ውዶቼ፣ አብራችን ቆዩ። አሰላሙ አለይኩም ወረህመቱላ ወበረካቱሁ። ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ሰላም ናቸው ወይ? እኔ ሰላም ነኝ አልሐምደሌላ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እዚህ ጋር እንደምታዩት ማለት ነው ለእግራችን እና ለእጃችን የሚሆን እስክራፕ ማለት ነው። እኔ የምጠቀማቸው ናቸው እና እናንተም ተጠቀሙት። በነገራችን ላይ ብዙ ሰው ይጠቀመዋል እና ሞክሩት ላችኋለሁ። እዚህ ጋር እንደምታዩት ያስቀምጥኳቸው ግብአቶች እዚህ ጋር ስኳር አለኝ በዚች። እዚህ ጋር ደግሞ ቡና ነስካፌ ሳይሆን ቡና የአገራችን ቡና ነው ይሄ ማለት ነው ይሄ ያለኝ እዚህ ጋር ደግሞ ሎሚ ያለኝ ማለት ነው። እዚህ ጋር ደግሞ እንደምታዩት ትንሽዬ ዘይት አለ ማለት ነው። እና እነዚህን እንቀላቀልና አንድ ላይ አርገን እስክራፕ እንሰራለን ለግራችን ለገላችን፣ ለሁሉም ነገር ይሆናል ማለት ነው። በተለይ እንደዚህ ቃስና ጥብ ጓንት የማትጠቀሙ ካላችሁ እጃችሁ የሚሻክር እግራችሁ እንደዚህ የሚሰነጣጠቅ ካለ በጣም ነው የሚያሳምረው። ይሄ ያለሰልሳለ ሰርታችሁ ሞክሩት እላችኋለሁ ውዶች። አሁን ወደ አሰራሩ እንግባ። እሱ ውዶች፣ እዚህ ጋ ቡና እናደርጋለን። ላይ ሁለት ማንኪያ በሾርባ የተጠቀምኩት እኔ ለሁለት ሰው ነው ምሰራው ማለት ነው። ቴማለች ከእሷ ጋር ነው የምንጠቀመው። ስኳር ደግሞ ስኳሩ እናደርጋለን። ኦኬ፣ ቀጣይ ዘይት፣ ዘይት ሲሆን ትንሽ ዘይት እናደርጋለን እዛ። በመቀጠል ሎሚን እንጨምቃለን። በዚህ መልኩ ሎሚውን ጨመርኩኝ። ያው ስላልተመቸኝ በአንድ እጅ ካሜራውን ዘግቼ ነው ያጨመርኩትኝ። እንደዚህ አድርገዋለሁ ማለት ነው። ሎሚ ግማሽ ሎሚ ነው ያደረግኩትኝ። ከዛ እንቀላቅለዋለን። እንደዚህ አድርገን እውነት በጣም ነው የምወደው። እስክራፕ ማለት ነው። ወላሂ እጅ ልስልስ ነው የሚያደርገው። እንደዚህ ለግርም፣ ለገላም፣ ለሁሉም ይሆናል። ገላችሁ ላይ ሎሚውን ማድረግ ካልፈለጋችሁ ቤቱን ብቻ መጠቀም እንችላለን። ለምን ሰውነታችን ሊያቀጥለን ይችላል። ሎሚው ለእግርና ለእጅ ግን በጣም አሪፍ ነው። ይችት ይህ ነስካፌው ደቃቅ ስለሆነ ያን ያህል አያሽላችሁም። ይህ ግን ሸርከት ያለ ስለሆነ ቡል ነው። በጣም ሀሪፍ ነው የሚሆነው። እጅት ደስ ነው የሚሆነው እና ተጠቀሙት ውዶቼ። በተረፈ ለቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ አበረታቱኝ እላችኋለሁኝ። ውድ ቤተሰቦቼ አሁን ይህን ያቀላቀልኩትን በሌላ ሳህን ነው ወስደው ማለት ነው የምጠቀመው። ለምን ይሄ ቤሳ ስለሆነ ሌላ ሳህን ላይ ገልብጬ አሳያችኋለሁ። አንድ ጊዜ የቀላቀልኩትን እዚህ ጋር ጨምራለሁ ማለት ነው። ለምን ይሄ ወደ ሽንት ቤት ስለማይሄድ እንደዚህ በብርጭቆ ነገር ነው ያደረኩትኝ። አያችሁት? በዚህ መልኩ አድርጌዋለሁ። ይሁን ለ ለሁለት ቀን ለሶስት ቀን ይሆነናል። በየቀኑ ባንጠቀመው በሳምንት አንዴ በአስራ አምስት ቀንም አንዴ ማድረግ እንችላለን። አሁን ይሄ ለሁለት ሰው በቂ ነው፣ ለእግራችን ለእጃችን ማለት ነው። እሺት ያምራል። እዛ ስታጠብ ደግሞ አሳያችኋል። ኢንሻአላህ።